የኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተላለፈላችሁ ነው የሚገኘው። ዛሬ ከታላቅ እንግዳ ከሙያ አባቴ ከዶክተር አያሌው ጋር ነው መልእክት እያስተላለፍንላችሁ ያለ ነው። እናንተም ከዚህ ብዙ እንደምትማሩ ብዙ ትርፍ እንደምታገኙ አሰልጣኞችም፣ ሰልጣኞችም ሆናችሁ እዚህ ሙያ ላይ ያላችሁ ሰዎች ብዙ ትርፍ እንደምታገኙ ተስፋ አረጋለሁ። ዶክተር መልስ ያለው ወደ አንተ። እኔ መቼም አትጠገብም ታቃላለ እንደዝም ብለው ነው አልቆብኛል እንዲ ዝም ብዬ እንዲ ከዚህ ሰረፍ አሁን ከኢትዮጵያ እግር ኳስ ወደ አትሌቲክስ መጣል። አትሌቲክስ ዘርፉ ላይ ያው እንግዲህ እንደተለመደው ድጋፍ ሰጣለ ድርሻን እየተወጣ ነው። ቃ ድጋፍ አይደለም ድጋፍ ዘርፍ እያገለገልክ ነው ብዬ አስባለሁ። እኔ ኦልሬዲ በኢትዮጵያ በረጅምና በመካከለኛ ርቀት መቼስ ውጤታማ ነን አይደል? ብዙዎች ወለምሽ ውጤቶች ለዚህ ቤታችን ውስጥ የምትመለከታቸው ቅድም ጀግኖቹን እኮ አየሁ። በጣም በጣም ያክብርልኝ። መጥተው ማየት ይኖርባቸዋል። ቤስት ኦፍ ዘ ቤስትስ አለም የሚቀናባቸው ልጆች እዚህ ናቸው። ላይነርስ ከሌለ ዓለም የምንወስድ አይደለም። አንተ ልጅ በጣም እናከብራለን። ይሄ ብዙ ቦታ የለም። የፈረንጅ ስዕል ነው የሚበዛ። እውነት ነው። ነፍሱን ይማር እና ዶክተር በዛቤ የፈረንጅ ስዕል አይወድም ነበር። ምክንያቱም እኛ ስላለን ነው። እኛ ጋር ያለው ነገር ብዙ ነው። አናውቀውም፣ አናከብረውም። አዎ ቫሊው አንሰጠውም እንጂ እኔ አበበ ቢኪላ ኦሎምፒኮች ብዙ ሄጃለሁ ስ ኦፕኒንግ ላይ ነው ካለ በጣም በጣም ወደ ጨዋታ ያንን ለማድረግ ነው እሳቤው እና እንግዲህ እንደዚህ በአትሌቲክስ ውድድሮች ላይ በመካከለኛውና በረጅም ርቀቱ ላይ ድል ያገኘንባቸው አንዳንድ ጥናቶች የሚያመለክቱት ጄኔቲክስም ሊሆን ይችላል፣ የዘረመል ጉዳይ ሊሆን ይችላል። አለደ አልቲቲዩዱ ነው ከፍተኛ ከባህር ጠለል በላይ ወደ 2300 ወ400 ብለህ ነው፣ አዲስ አበባ የዛ አብ 2400 የዛ ነው። ወይ ደግሞ ስነ ልቦና የሳይኮሎጂካል የአበገርነት ስነ ልቦና ውጤት ነው፣ ፊዚዮሎጂካል አዳፕቴሽኑ ነው ይላሉ ምርምሮች፣ ብዙ ነገር ይላሉ። እና እኔ ከዚህ ሁሉ በላይ ደግሞ ከኢትዮጵያ ነው ነርዜ ቤት ጋር የሚገናኝ ከአመጋገባችን ጋር የሚገናኝ ከአስተዳደጋችን ጋር የሚገናኝ ነገር ይሆን ምንድን ነው የምትለው አንተ? እንግዲህ አሁን በብዛት ከአትሌቶቹ ጋር ነው ያለው። አመጋገባቸውም ሕክምናቸው ሚስጥራቸውን ያካፍለዋል። አሁን እኛ የምናቃቸው ማናቃቸው አትሌቶች በሙሉ እኛ እንግዲህ የምናቃቸው ሲወጡ ነው፣ ሳይወጡ ጀምሮ ከአንተ ጋር ናቸው እና ምንድን ነው ለዓለም የምንሰጠው ነገር? አሁን ሳይንሱ ከሚለው ውጭ አለ አመጋገባችን የተለየ አስተዳደጋችን የተለየ የፈጠረው ነገር ይኖር ይሆን? ምንድን ነው ሚስጥሩ? በመጀመሪያ እሱን ጥያቄ ያው ብዙም ነጽያ ልመልስልህ ሚስጥር ስለሆነ እንዲሁ ዳርዳሩን ነካ ነካ አረግልሃለሁኝ። በመጀመሪያ ልዩ ክብር ላንተ እና ለክሩ ነው የምሰጠው። እኔ ብዙ ጅምናዚየሞች ይጃለሁ አሁን በቃ በሌቪው ና አንተ ጋር ነው ያየሁት። የእኔ ልጆች ኢትዮጵያውያኖች እኛ ያለን ነው ማንናገር እነኚህን አትሌቶች እኔ በተለይ ከደሬ ጀምሮ ነው አብሬያቸው የነበርኩት። ለማየት ነው እኮ ፈረንጅ የሚጓጉ ነጻነት፣ ተጎርተውብኝ እኮ ፈረንጅ በጣም በዓለም ላይ የታወቁትን ሐኪሞች እነሱን ለማሳየት እኔ ተራ ስጠብቅ ፍሮም ኢትዮጵያ ብቻ ፎቶ ፍቀድልኝ ምልልህ ነው። እኛንን የማናውቃቸው እኛንን የማናደንቃቸው እኔ እንዲያውም አሁን አንተ ዛሬ ደግሞ የማይሆን ነገር ውስጥ ከተትከኝ። እንዲያውም የአዲስ አበባ ሲቲ ካውንስል ለምንድን ነው ሙዚየም የማይሰራላቸው? የነኚህ ልጆች ቲሸርት የነኚህ ልጆች የሮጡበት ጫማ የነኚህ ልጆች በቃ የምልህ ይገርምሃል። እኮ ይገርምሃል እነኚህ ዓለም ላይ እኮ እዚህ አንድ ሾፕ ቢሰራላቸው ትልቁ የቱሪስት ሴንተር ነኝ እና ፍጹም ፊዚዮሎጂ እኮ አይገልጻቸውም፣ ነጻነት እኔ አንብቤያለሁ፣ ተምሬያለሁ። በጣም ብዙ ነው ያየሁት። ነው ዲፋይን ማድረግ ይከብዳል። አሁን ቅድም በደንብ ነገርከኝ እኮ ጄኔቲክ ኮዱ ነው፣ ዲኤንኤው ነው፣ ኢንቫይሮሜንት ነው፣ ሶሻል አኗኗራችን ነው፣ ምንድን ነው? ሁላችንም ነን እኮ ያልገባል ነጮቹ እኮ ከዚህ መጡና ደግሞ ወሰዱ። አሁን ደግሞ ዕድሜ ይለ ዶፒንግ ይጠርጉታል ደሙን ያጠኑ ያጠኑና፣ እኛ ስናገኛቸውም ይለዋል ምንድን ነው እናንተ የምታሸንፉን ሲሉ፣ በቃ እኛ እንግዲህ እዛ ላይ ፈጣሪ ላይ ጠይቁ ለምን እንደሆነ እና አሸንፋቸዋለን። እና ምን ልልህ ነው ሳይንስ ኤክስፕላይን እንዲያውም ምን ያሁን ምንድን ነው እንደ ዝም ብዬ ብቻዬን ሆኜ ደንዝዤ ቀረው እንጂ መጽሐፍ እንኳን የተለየ ነው ሊጻፍላቸው የሚገባው። ሃያ ዓመት ሃይ ፐርፎርማንስ ላይ የሚቆዩ ሰዎች ነጮች እኮ አይቆዩ ሶስት ኦሎምፒክ አራት ኦሎምፒክ ላይ የሚቆዩ ልጆች እኮ ነው እኛ ያሉ። ስለዚህ የምልል ነው ጄኔቲክ ኮምፖኔንት አለው። አዎ ኢትዮጵያዊነቱ ግን የሚበዛ ይመስለኝ ኒውትሪሽናል አመጣጣችን በጣም የሚበዛ ይመስለኛል። ኒውትሪሽን ላይ አሁን እኔ እናንተ ብንፈራገጥ ካርቦሃይድሬት፣ ፕሮቲን፣ ፋት የሚል ቋንቋ ነው የምናገኘው ቫይታሚንስ ኤንድ ዎተር የሚል ሚነራልስ። ግን የእኛ ሚነራል ምን አይነት ነው? የእኛ እንጀራ ምን አይነት ነው? አጠኑት። ወስደዋል እኮ በሰ ሁሉ ወስደዋል እኮ ማሩንም ወስደዋል። ግን እኛ እሱን ወስደን እናሸንፋቸዋለን። ስለዚህ ምን መሰለ ይ ሂድን ሰክሬት አሁንም አለው ዋይ ኢስት አፍሪካን ዶሚናንስ ኢን ሎንግ ዲስታንስ ኤንድ ሚድል ዲስታንስ ረኒንግ ብለው ትልቅ ጥናት ተጠንቷል። እነበዜም እዚህ ውስጥ ነበሩበት። ከዛ በኋላ መተው አጠኑ። የሚያገኙት ውጤት ግን ውጪ ካለው ውጭም፣ ሶስት ሺህ ሜትር አየር አለን አሉ። እንዲያውም ኦክሲጅን ቴንት ሁሉ ሰርተን ነበረ አሉ፣ ሃይፖክሲክ ቴንት የሚሉት ግን እናንተ ናችሁ መታችሁ የምታሸንፉት። ስለዚህ አይ ቲንክ ኢትዮጵያዊ ጂኑ ኬንያዊ ጂኑ የተለየ ነው የሚል ነገር ነው። እኔ አሁን ደገና ሌላ ዲፕ ጥናት የሚፈልግ ይመስለኛል። ግን በአሁኑ ደረጃ ምንድን የምለው የሁሉም ቅንብር ነው ኑሮው ዝርያችንም በጣም ጠንካራ መስመራችንም ፕላስ ልጆቹ ገታ አላቸው። እንደ በዚህ ጨዋታ ላይ ልንገር አንድ በጣም የገጠመኝን ሲድኒ ሲሄድ ፍራንክፈርት ስፖርት ሜዲሲን ያስተማረኝ ፕሮፌሰር ሎራ የሚባል ያገኘኛል። አግኝቶኝ አጭር ነች አገኘኝ። አያላ አወየዋል አዳና ጌታዬን መስቀን ብዬ ምን ይዘህ መጣ አለኝ። ኪት ይዤ ያለሁ ያቺ አንተ ታውቃታለህ፣ ዚስር ሜዲሲን አለ። ያው ሌላ አኪብ የለም የለኝም አልኩት። ስንት ክሮዋለ አለ። ሰላሳ ሁለት አልኩት። እንዳ በጣም ዝቆ ሰላሳ ሁለት ኪት ለማለት ነው። አ32 ልጆች አለኝ ትና ኪት ነው አለኝ። ይከሙዝ አለኝና ወሰደኝና ተዘዋዋሪ ሆስፒታል ነው ያመጡት እኮ እነሱ ሲል እኔ 16 ስፔሻሊስት ምናምን ቀዶ ጥገና ምናምን ያሳየኝ ዝ ጨረስኩ። እኔ ድክም ብሎኛል። ደክሞኝ ጨርሼ እንዴት ነው አለኝ በጣም ጥሩ ነው ስንት ታገኛለህ አለኝ አምስት አይኔ ክሬዚ አይደለሁም፣ ይሄ ሻንጣም አይከፈትም አልኩት። እዚህ ውስጥ ፓራሴታሞል ምናምን ነው ያለው እኔ አልከፍተውም አልኩት። አይጎት አራት እኮ አገኘሁ አራት አግኝቼ አገኘኝ። እስቱፒድ ናችሁ እናንተ እኔ ምን አገኘ ነው አለ ሲልቨር አገኘሁ። ክሩ መቶ አስራ ስድስት ስፔሻሊስት ይዞ መጡ እና ምን ልልህ ነው ነጽዬ ሂድን የሆነ ሳይንስ እንደናንተ ወጣቶች ወደፊት ዲጋርጋችሁ ልታጠኑት የሚገባ አሁን እንደነዘሩ አይነት ፊዚዮሎጂስቶች ሊያጠኑት የሚገባ በደንብ ገንዘብ ወጥቶበት። እኔ አይ ቲንክ ትልቅ ነገር ያለ ይመስለኛል። የእኛ የአትሌቲክስ ቋት ውስጥ ምንድን ነው ያለው የሚል ምንድን ነው ልጆቹ ሊያሳዩ እንደዚህ የሚገባው ሰው ይመጣል ያሸንፋል። ሰው ይመጣል በደንብ ይሮጣል። እንደነቀንንሳ አይነት ድሪም ላይነርስ እነ ጥሩነሽ እነ መሲ አይተን ስለማናውቅ ያንተን መልስ ሸፍኛው ነው የማልፈው። ግን ኮክቴል ነው ችሎታ፣ የኮክቴል ነው ተፈጥሮ አለበት፣ ዝርያ አለበት። ወኔያችን፣ የኢትዮጵያውያኖች ፍጹም ይለያል። እኔ አትሌቲክስ ላይ ይለያል። ክሩ ላይ ስደርስ ዶክተር መሞቴ ስለሆነ ጠብቁኝ ነው የሚሉኝ። አንደኛ ነው መውጣው ይላሉ። ይሄው ቀጥታ ድሮ እንደዚህ። አሁን የእናንተ ዘመን በጣም መጥቶ ኤቭሪ ኢንፎርሜሽን እዚህ እጅህ ላይ። ድሮ የለም። ሊስት አምጡልኝ እኮ ይሉኛል። ተወዳዳሪ ሊስታምጡ አምጡ ብለ ልጆቹም ሊስቱን ያየውና እስቲ አንቡት አይነኝን እንኳን ዴ በቃ ይሄ፣ ይሄንን ምን አይነት ሳይኮሎጂ ነው? አዲስ መጽሐፍ ነው ያለበት ነው። ምን የምለው አሁን ሳይኮሎጂ ጣራው አለ። ያኮ ከጣራ በላይ ነው። ስለዚህ መንፈስም አለው አካልም አለው ደምም ዝርያም አለው እና ኮምቢኔሽኑ ነው። እኔ ያየሁትና ግን፣ በጣም በጣም ቨርጂን አይላንድ ነው። ሊጠና ይገባዋል፣ ሰፊ ጥናት ይፈልጋ ነው። በደንብ መታየት አለበት። እንግዲህ ያው ቆይተው ተመችቷል ብዬ አስባለሁ፣ ተስፋ ረጋለሁ። ሰላም ነህ። እስካሁን ከባድ ጥያቄ አልመጣብም። አሁን እንግዲህ እ ተመልካቾች ተጫዋቾችን ሆነ አትሌቶችን የሚያቸው ሜዳ ውስጥ ውድድር ላይ ነዋል እ ተመልካቾች ብለን እኔ ራሴ እንዳንድ ተመልካች እንኳን ባስብ በእግር ኳሱ የሚሆን በአትሌቲክሱ የሚሆን ታዋቂ የሆኑ አትሌቶችን ተጫዋቾችን አብዛኛው የላይፋቸው ሜዲያ ውስጥ ነው የምናየው፣ አሊያ በቴሌቪዥን በስክሪን ልንመለከታቸው እንችላለን። እንዲሁ ከመጋረጃው ከቴሌቪዥኑ እና ከሜዲያው ጀርባ ያለው ላይፋቸው ከጤና ጋር ከአኗኗር ዘይቤያቸው ጋር በተያያዘ ምን ይመስላል? ሚስጢር ነው የምጠይቅ። እንግዲህ እነዚህ እነዚህ ነገሮች ብዙ ከዛ ሶስት ለማናገኝ አትሌቶቹን ብዙ ከምናያቸው ከአሁን እኛ ከምናያቸው ምን ያህል የተለዩ ሊሆኑ ይችላሉ። ብዙም ብዙ አላውቃቸውም። የተወሰኑት ቶፕ ጋንስ ያውቅ ስለሚያቀርቡኝ እነሱን ቤታቸው ይሄዳለው፣ ያው ይጋብዙኛል፣ ምን ይልኛል። ጨዋታ ይወዳሉ። ምን መሰለ በተለይ የእግር ኳሱ ወደ የነበርኩበት ኮሚኒቲ ተጫዋች ነው ጨዋታ ይወዳል። በቃ እኔ እዛ እግር ኳስ ውስጥ የሰራሁት ስራ ሐኪም ሆኜ አይመስለኝም። አንዱ የእግር ኳስ ተጫዋች አይነት ነው የሆንኩ የሚመስለኝ። በቃ ፈን ነው በቃ በጣም ነው የሚጫወቱት። ቀልድ ይበዛል። ትሬኒንግ ላይ ቀልዶች አሉ፣ ምኖች አሉ። ገጠመኞች በጣም ብዙ ነው ያሉት። ኤክስትሮቨርዥን አለ እዛ ጋ እግር ኳሱ ራሱን አውጥቶት ነው የሚኖረው። እና ያው ትናንሽ ወንጀለኞች ብዙ አሉ። በቃ የሌባና የፖሊስ ኑሮ ነው የምንኖረው። በቃ በዚህ ስጠብቀው በዛ ያመልጣል፣ በዚህ በመስኮት ዘሎ ይሄዳል። እና እግር ኳሱ ሌላ አይነት እንትን ከተማዊ ነው። ይሄ አትሌቱ ፒውር ኢትዮጵያዊነት ስሜት አለው፣ ሪዘርቭድ የሆነ ነው። ሲያናግርህም ቀስ ብሎ ነው። መጀመሪያ በደንብ አይቶህ ሲያረጋግጥ ነው። ስካኒንጉ ዲፕ ነው። ይሄ ኤምአርአይ ነው። በቃ በአብዛኛው አትሌት እንዲህ መጥቶ ገበናውን ለአንተ ባንዴ አይሰጥም፣ ቢሞት አይሰጥም። ሰስፔሸስ ነው። ለምንድን ነው ሰስፔሸስ ነው የምልህ? መጣ ብዙ ኮሚኒቲ ሳያገኝ ስራው ላይ ገባ። ስራው ጠዋትም ማታም ጠዋትም ማታም ጠዋትም ማታም ውድድር ጠዋትም ማታም ውድድር ስለሆነ ይሄ ሶሻል ኢንቫይሮንሜንቱን አያውቀውም፣ መዝናናትን። አሁን አዲስ አበባን እማያውቁታሉ ይመጣሉ፣ በጣም ቶፕ መኪናዎች ይይዛሉ፣ ግን የት ነው የሚሄዱት? ሰንዳፋ ነው የሚሄዱት። የት ነው የሚሄዱት? ቤታቸው። የት ነው የሚሄዱት? አቃቂ ነው የሚሄዱት። የት ነው የሚሄዱት? ቤታቸው ጊዜ በጣም ኮንፋይንድ የሆነ ነው፣ የአትሌት ኮሚኒቲው። ለምን እንደዛ ሆነ? አሁን በጣም የሚገርም ጥያቄ አነሳብኛል። ትገርማለህ፣ ግን ትሰረስረኛል። ሶሻል ስኪል አናስተምራቸው፣ ማህበራዊ ስኪል አናስተምራቸው፣ ምን አረግናቸው? እንዲያውም እስር ቤት ውስጥ ያልገቡ እስረኞች ናቸው አትሌቶች። ማህበራዊ ኑሮውን ሳናስተምራቸው ነው። ትሮጣለ ታሸንፋለ ተመጣል ትሮጣለ ታሸንፋለ ተመጣል ትሮጣለ እያልን በቃ ዓለም ዋንጫ አለ ዓለም ክሮስ ካንትሪ አለ ኦሎምፒክ አለ ነው የምንለው። እድሜውን ሙሉ ቀነኒሳ እንደሱ ነው ስንለው የከረመው። ኃይሌን እኮ እንደሱ ስንለው ነው የከረመው። በኋላ ኮ ሲወጣ ነው እንዲ ዓለም እንደዚህ ነው እንዲ አሉ ልጆች። ስለዚህ ምን ሆኖ አልመሰለ፣ በጣም የታጠረ ሶሳይቲ ነው፣ ሴቱም ወንዱ በአብዛኛው ህይወቱ ቱታና ስኒከር ላይ ነው። በአብዛኛው ህይወቱ ሻወርና ትሬኒንግ ላይ ነው። እኛ ደግሞ የፌዴሬሽናችንንም ይመለከታል፣ በኋላም ወደ ሚኒስትሪውም ይሄዳል፣ ዩኒቨርሲቲዎቹንም ይመለከታል። ልጆቹን ወደ አለም የምናመጣበት ዓለም እንዲህ ነው፣ ገንዘብን መጠቀም እንዲህ ነው፣ ኢኮኖሚን መጠቀም እንዲህ ነው፣ መሻሻል እንዲህ ነው። እናንተ ዓለም ላይ ውድ ናችሁ፣ ራሳችሁን መሸጥ ትችላላችሁ እሱ ላይ ሁሉ መጣላል አንላቸው ስለማንላቸው፣ እንደዛው እንደታሰሩ እነሱ ብቻ ሊዝናኑባት የሚችሏትን ትንሽ ነገር እያዩ ይጨርሳሉ። ኬሬ ናቸው። ለዚህ ነው በጣም ቁጥብ የሆነ ሊታይም የሚገባው ይገርምሃል። በጣም ጥሩ ነው የሚኖሩት። ትልቅ ገንዘብ ነው ለሀገሪቷ። ኢሳን ኢንዱስትሪ ሂሮች ኢንዱስትሪ ነው ግን እንዴት እንደሚጠቀሙበት እንኳን አናስተምርም አንቀርባቸውም። ስለዚህ እነሱ ደግሞ በጣም ይፈራሉ። ስለሚፈሩ አይመጡም፣ እዛው ዘመዶቻቸው ጋር ናቸው። ሚስትም ያለው ሚስቱ ጋ ነው፣ ባልም ያለው ባሉ ጋ ነው። ከዛ ኮሚኒቲ አይወጡም ቢሞቱ። ስለዚህ የታሰረ ቤተሰብ ነውና ይሄ፣ ወደፊት ይሄም ሊታይ ይገባል። አሁን አካዴሚ አለን፣ ጥሩነሽ አለ፣ እዚህ አለ፣ ዩኒቨርሲቲው ትልቁ አለ፣ የስፖርቱ እነኝህ እዚህ ላይ መስራት ይገባቸዋል። በይንኝ አትሌቱ ወጥቶ በቃ እንዲኖር በቃ እንዲኖር አሁን ምን ጥያቄ የተጠየቅኩ መሰለ? ፈረንሳይ ተልኬ ከመስሪያ ቤት ተልከን ሄደን አካዳሚ ልንመሰርት ነው አልናቸው። ሳቁ። በቃ መሳቅ ነው። ፈረንጅ ደግሞ ኢትዮጵያዊ ሲናገር ይስቃል። አካዳሚ እናንተ ደግሞ ምን ይሰራላቸዋል? ኢስ ዳምን ኤክስፔንሲቭ አለኝ ፕሮፌሰሩ። አካዳሚ በምን ረንት አደርገዋለህ? እኔ እኮ 34 ሚሊዮን ዩሮ ነው በዓመት በጀቱ የዚህ አካዳሚ አለኝ ሳኩኝ። የአገሪቷን ነው እንደሚጠይቀ ብዬ እና ምናምን ይሻላል እኛ መንግስት ሊሰራ ነው። ጠቅላይ ሚኒስትር መለስ ያኔ ይህን አካዳሚ እንዲሰራ ፈቅደዋል። ለእሱ ነው የመጣ ነው ቤንች ማርክ አልኩት ፈዲነ ቤንችማርክ ብሎ በቃ በጣም እንደ ዝንጀሮ ነው የቆጠረ። በእውነት በኋላ በስንት መግባባት ዶክተር ኤልያስ ታውቋለ እሱ ነበር የሚያስተረጉምልንና ተግባብተን ተግባብትን ምን ብለን በኋላ ምን ትረዱናላችሁ አልናቸው። እንደው ባጭሩ ልንገርህ እኛ አንረዳችሁም ዳሩ እኔ ፈረንሳይ ደርሻለሁ፣ ምን ቸገረኝ ብዬ ተደስቼ ፓሪስን የሚያህል ነገር ማየት ላይፍን፣ እኔ ብዙ ጊዜ አቀላለሁ ለምን ልፈንዳ። በኋላ እሱ ይጠይቀዋል በፈረንሳይ ስጠይቀው ዩሃብ ኮት ገብረስላሴ ዜር፣ በቀለ ዜር፣ ጥሩነሽ ዜር። እነሱ እኮ ይሸጣሉ አይለን መሰለን ተመልከን ሀብት ናቸው። እኔ በአትሌቶቼ ነው ይህንን ሆስፒታል የሰራሁት ፍሪ ነው የሚያመጣው አድቨርታይዝ ያድርጉ። ትልቅ አደጋውን ይሄ በሙሉ ያንተ ዳያመንዶች እዚህ ያረጋቸው አንድ ብዛ እንጠቀምባቸው። ይሄው አንድ ትራክ የለን እስታዲየሙ ገና እንዲ መንግስትና ፍጠን እንጠብቃለን። አየ፣ ስለዚህ ብዙ ሀብት ያለን ግንም ምንም የሌለን ቆርማዶች ነን ልልህ ነው እና መጠቀም ሁሉ የምንችልበት ልናረጋቸው እንችል ነበር። ታምራት ቶላ መቶ በቴሌቪዥን በአንተ መስመር ላይ አምስት ደቂቃ እዚህ ጋር ጂምኔዚየሙን እየተጠቀምኩ ነው እኔ ደግሞ የኦሎምፒክ ጀግና ነኝ ቢል እኮ ነገ ሰልፍ አለ። እዚህ ጋር እንትን ነን ሁላችንም ነን አጥር ባጥር ሆነን ቁጭ ያል ነው ዝም ብለን ነው የምንኖረው። ጉዳፍ ብትመጣ እኮ ታሪክ ነው። ጉዳፍ ጎበኘች አለም እዛ ጋ እኮ እየተደነቀ ነው። እውነት ነው። ስለዚህ ነጽዬ፣ ሀብት በጣም አለ እዛ አካባቢ፣ የሚቀጥልም ሀብት በጣም አለ። የሚገርሙ ልጆች፣ ወጣቶች እየመጡ ነው። ግን ሀብቱን አንድ አሳምረን ዘመናዊ ማድረግ፣ ሁለተኛ ሀብቱን መጠቀም መጠቀም የኢትዮጵያ አትሌቲክስ ፌዴሬሽን የዓለም ሀብታሙ ፌዴሬሽን ይሆንላችሁ ነበር ይለዋሉ። ግን ስለማትጠቀሙ ማርኬቲንግ ችግር አለብን ለማለት ነው። የህክምናው ላይ ችግር የለብን እሱ ልልህ ነው። እና እንዲህ አይነት ሶሳይቲ ውስጥ ነው የምኖረው እኔ። ግን አንድ ሳልናገር እኔ ልጆቹ ጋር ስደርስ እንደ ልጆቹ ነኝ እኮ እንደ ልጆቹ ሆኜ ነው የምኖረው፣ የምትኖረው እነሱ የሚወዱትን ቀልድ አመጣለሁ። በቃ መጡ ሽማግሌ ልኛ። እግር ኳስ ጋር ስሄድ ደግሞ እንደዛው ነው ሆነ። ብስክሌት ግባ ስሄድ እንደሱ ነው ጆከር። ስልጠናም ስሰጥ እንደዛው ነው አትጠገብ። እኔ እንግዲህ አስተማሪ አደለሁ። አስተማሪ በጣም ውድ ነገር ነው፣ የተከበደ። እኔ ራሴን ሆኜ መኖር ነው ፈልገው አስተማሪዎቼ ግን የሚገርሙ ነበሩ። ሜዲሲን ላይ እና የእነሱን የኮረጅኩት ብዛለኝ። እኛም ከአንተ የኮረጅ ነው። ብዙ ነገር አለ። ላይፍ እንደዚህ ነው የሚቀጥለው፣ አለ። ቅብብሎች ነው፣ ሩሌ ነው፣ እውነት ነው። ሄዱላ ቅብብል ነው። ተመልካቾቻችን እንግዲህ እኔ እናንተ ረጅም ሳትተቀመጥን ብዙ የሚጠበቅብን አይመስለኝም። የተወሰነ ሰዓታችንን ደግሞ ወይ ወክ እያደረግንም ወይ ሳይክል እየነዳንም ቀጣዩን ጥያቄና መልሳችንን ብናስኬድ። ቅሪላ እንግዲህ አልችልም፣ ግን እስኪ እሞክራለሁ። ሳይክል ደገፍ ያለው እግሪ እንዲህ እንዲህ ሊሆን እስኪ እስኪ ይህም ራሱ እኮ አንድ ቻሌንጅ ነው፣ እንሞክረ ። ስለዚህ ቀጣዩን ቆይታችንን የምናደርገው እስኪ ሳይክል እንዴት ነው ዶክ? ሳይክል ቆይታችን ዘናጥኩኝ። እኮ ዛሬ አንደኛ ደረጃ እኮ ባለቤቴ ብታየው ይህንን በጣም ሳትገረምብኝ። ባይክ በጣም ምቹ ባይክ ነው እንደምታየው። የጀርባ ሕመም ላለባቸውም ሰዎች ሰፖርት ያደርጋል። ጀርባችንን በደንብ ደስ እንደ መኪና ያበሉ ምቾታችንን በፈለግነው ነው ርቀት እንዳጀስተብል ነው አጀስተብል በልካችን። እዚህ ዲስፕሌው ላይ ልብ ምታችንን ያቃጠልነውን ካሎሪ ሁሉ ነገር ስታርት አድርጋት ስታርት የምትላት ስታርት አድርገህ መንዳት ነው አሁን ፍላት ኮርስ ነው የሰጠኝ በቃ እንደዚህ ነው እየተዝናናን ነው የምንሰራው ከዛ ደግሞ እዚህ ጋር ፐልስ ሬታችንን ቼክ እንዲያደረግ እጀታውን እዚህ ጋር ማድረግ ትችላለህ እዚች ጋ ግናናቀኝ ደሞ ይዘ እየተዝናና እኔ ፐልስ እንኳን የራቢት ነው የራቢት እንዴት ነው ዶክ ፈጣን ነው አክቹዋሊ እንትን ማነው ስሙ ቡዳፔስት ላይ ነው የታመምኩት። ታምሜ እንትን ነው ችግሬ ምን መሰለ፣ ሐኪምነቴ ለሌሎች ሰዎች ነው እኔን አያይም። የሚገርመው ነገር የተማርኩት ትምህርት እኔን አያይም። እኔ ስለማያይ ትንሽ ብዙ ባለኩኝና፣ በአናኗሬ በአበላሌ በምኔ ዝም ብዬ ዲስቶርትድ የሆነ አካሄድ ሲሄድ ነበረ። ካዥዋል ኢተር ነኝ። እንዳጋጣሚ ስታክ አረኩ። አንድ ቀን ኮላፕስ አደረገኝ። ኪድኒው ልክ አልነበረም። ኮሌስትሮሉ ልነግርህ አልችልም። አሁን ቁጥሩን ሰዎች ቢሰሙ እንዴት ኖረ ነው የሚሉኝ። ለፍታ ትሬሙ አይሰራም በዛ ምክንያት በቃ። ጥሩ ኤክሰርሳይዝ ሰራ ነበር። ከዛ በፊት ሮጥ ነበር እኮ ታውቀለ እንዴ? ቲሰሜን ሆቴል እኮ ማሰሰው ነው የነበርኩ። ጅብ ከሄደ ነኝ የምገኘው እኮ እኔ አሁን ከዚህ ከአሁን ከምትለው ነገር ጋር ያየ ዶክ፣ እንግዲህ ስፖርት ውስጥ እንደቆየ እንዳንጋፋ ባለሙያም ረጅም እድሜ እንደቆየም እዚህ ሀገር ውስጥ እንደኖረም አንድ ሰው የኢትዮጵያኖች ያኗኗር ዘይቤ ጤናማ ነው የሚባል ነው? ኧረ በፍጹም ስህተት ነው። ትልቅ ጥያቄ የጠየከኝ። አንደኛ እንትን ነን፣ ዌ አር ኖት ፕሮግራምድ ካዥዋን ነን። በቃ እኔ እንኳ ማውራት እንችላለን ነው እሳቤ። አሁን የተወሰነ ኪሎ ካሎሪ በርን እያደረግን አየህ፣ ለማውራትም ለመጫወትም በፍጹም የእኛ አካሄድ አክቹዋሊ ሶሳይቲ ውስጥተት አለ። ደግሞ ምን መሰለህ የጤና ዘርፍ ውስጥ ያለውንም ምኑንም ሁሉንም ነው የሚመለክ። ሌት ሰይ አሁን ጠዋት ቁርስ በልቻለሁ ቤቴ አራት ሰዓት ላይ ሰው የሚጋብዘኝ ካገኘሁ እበላለሁ። ይገርማል በቃ እበላለሁ እበል አሁን ስቴዲየም በቃ ስቴዲየም ነው 30 አመት የሰራሁት። ቁርሴን ባለቤቴ አብልታኝ ነው የሄድኩት። በደንብ ትሸኝታኝ ደነዋል ብላኝ እኛ ራስ አዱሎ ዱለት በልተን እንደገና 6 ሰዓት ቁርጥ እንበላለን። እንደገና ከሰዓት በኋላ ይሄንን የእጅ ኤክሰርሳይስ መስሪያውን ፑሽ አፕን ባይሴፕስ እንሰራለን ተመልከት እንግዲህ እንደገና ማታ ስመለስ ደግሞ እሷ በጣም ስለምናፍቃት ከፍተኛ ምግብ አዘጋጅታ ትጠብቀኛለች። ስለዚህ ምን አይነት ነኝ? የካዥዋል ኢተር በቃ ላይፍን ፕሮግራም አድርገን ማንመራ በጣም እንበዛለን፣ በጣም እንበዛለን። እንዲያውም የተማረው እንምናስቸግረው። ስለዚህ ያ ነው እኮ እኛ ዲስራፕሽኑን ያመጣው አሁን እኮ ነጻነት፣ ሀያ ሀያ ዓመት መጨረሻዎች ላይ ሰዎች ደምግፊት፣ ስኳር ምን እርሊ መጣ። አሁን ዌስተርን ዎርልድ ላይ ከሀምሳ በላይ ያለው ነው የያዘው ያለው እኛ ጋ እኮ እዚ መጣ። በጣም በጣም አርባ ውስጥ ሰው በሙሉ ከዘራ እንዳይዝ ነው የፈራሁት። ምክንያቱም ደሞኛ ምን አይነት ነገር አለ መሰለህ እንጃ። እኔ እንግዲህ አሁን ሰው ይቃወመኝ እንደሆነ አላውቅም፣ በመጥገብ ላይ የተመሰረተ አኗኗር ነው። ካልጠገብኩ አላቆምም ስጠግብ ነው ጠገብኩ ዛሬ እንጂ፣ ሁለት ባይት ወስደህ ግድ የለም ይበቃኛል አትልም። ይሄ ስታይቲ ሴንተርም ይባላል ሃይፖተላመስ ላይ እኛ በባዮሎጂ መጥገብህን የሚነግርህ። የእኛ የኢትዮጵያውያኖቹ እኔ እንጃ የተጻፈልን ሌላ ነው መሰለኝ። በቃ ጠግበን እንጀራው ጥርግርጉን አውጥተህ ወጥ ጨምረን ብለህ ትሪው የታባቱ እስከሚባል ድረስ አናውቅም። እንዲህ ኢኮኖማይዝድ የሆነ አካሄድ አናውቅም። በዚህ ምክንያት እኔ የኒውትሪሽናል ታቷችን ፉል ሪቪዥን ነው የሚፈልገው መሰለኝ የሳስበው፣ እናንተን ምክር የምንፈልገው ለዛ ነው። ፈጣሪ ከጤና ጋር አብዝቶ እድሜውን ይስጥ። ተመልካቾቻችን፣ በሌላ ጊዜ በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ፣ ወትሮም እንደምንለው ፈጣሪ ኢትዮጵያን ይጠብቅ ሕዝቦቿን የሚባርክ እያልን እንሰናበታለን። ቸር ሰንብቱ። መልካም ቆይታ